በአማካይ በቀን አምስት ሰዎች ኢትዮጵያዊ ሳይሆኑ የኢትዮጵያን ፓስፖርት ይዘው እንደሚገኙ ተገለጸ። የኢሚግሬሽን ዜግነት አገልግሎት አሁን ላይ በአማካይ አምስት ሰዎች ኢትዮጵያዊ ሳይሆኑ የኢትዮጵያ ፓስፖርት በሕገወጥ መንገድ ይዘው እንደሚገኙ አስታውቋል። ተቋሙ የሩብ ዓመት አፈጻጸሙን ለሕዝብ ተወካዮች ምክር ቤት የውጭ ግንኙነት ሰላም ጉዳዮች ቋሚ ኮሚቴ አቅርቧል። በወቅቱም የቋሚ ኮሚቴው አባል አቶ ሳዲቅ አደም ህጋዊ የመኖሪያ ፈቃድ ሳይኖራቸው በሀገሪቱ ውስጥ እየኖሩ እንዳለ ይናገራል። በተለይ ከፍተኛ ቁጥር የሚይዙት ኤርትራውያን ናቸው። በዚህ ላይ ምን እየተሰራን ይገኛል ሲሉም ጥያቄያቸውን አቅርበዋል። በጉዳዩ ላይ ምላሽ የሰጡት የኢሚግሬሽን ዜግና አገልግሎት ምክትል ዋና ዳይሬክተር አቶ ጎሳ ደምሴ ተቋማቸው ህጋዊ የመኖሪያ ፈቃድ በሌላቸው ዜጎች ላይ በጥብቅ ቁጥጥርና ክትትል እያደረገ እንደሚገ ማሴኝና በርካቶችን ወደ ሀገራቸው እንዲመለሱ መድረጉም ተነግረዋል። በተጨማሪም አሁን ላይ በአማካይ በቀን አምስት ሰዎች ኢትዮጵያውያን ሳይሆኑ የኢትዮጵያን ፓስፖርት ይዘው እንደሚገኙ ጠቁመዋል። ችግሩን ለመፍታት እንደዚህ አይነት ተግባር ላይ በተሰማሩ ሰዎች ላይ ተግባሩ ራሱን ችሎ በልዩ ችሎታና ማቆያ መያዝ እንዲችል እየተሰራበት እንደሚገኝና ክልሎችን በማሳተፍ ስራዎች እየተከናወኑ ነው ብለዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቲህ መሃዲ በበኩላቸው ሕጋዊ መኖሪያ ፈቃድ የሌላቸው ዜጎች ጉዳይ አሳሳቢ መሆኑን በማመላከት ጥብቅ ቁጥጥርና እርምጃ መወሰድ አለበት ብለዋል። በሩብ ዓመቱ 860 የውጭ ዜጎችና ኢትዮጵያውያን በሕግ አግባብ ተጠያቂ መሆናቸውንም ተመላክተዋል። ሌላው አነጋጋሪው ዜና የትምህርት ሚኒስቴር አስገዳጅ መመሪያ በተማሪዎች የተቃውሞ ገጠመው። የኢፌዴሪ ትምህርት ሚኒስቴር ከሚወጣው አመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ሊተገብረው ያቀደው አዲሱ አስገዳጅ መመሪያ ከፍተኛ ተቃውሞ እያስነሳ መሆኑ ተገለጸ። አዲሱ መመሪያ ምንድን ነው ብለው የሚል ለሚጠይቁ አንዳንድ ወላጆች ሚኒስትሩ ባቀደው መሰረት ከመጪ ትምህርት ዘመን ጀምሮ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የሚቆይ የማህበረሰብ አገልግሎት እንዲሰጡ ያስገድዳል። ከተለያዩ ዩኒቨርሲቲዎች የተውጣጡ ተማሪዎች ትናንትና ጀምሮ በተለያዩ የሀገሪቱ ትምህርት ተቋማት ድምጻቸውን በማሰማት ላይ ናቸው። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጣው አስገዳጅ መመሪያ ያለ መምህራን ሙያ ስልጠና ተግባራዊ መደረጉ ተገቢ አይደለም ሲሉም ተከራክረዋል። የሚኒስትሩ ምላሽ፦ የትምህርት ሚኒስቴር በበኩሉ ይህን ክርክር ለመመለስ የሚከተለውን ማሳሰቢያ ሰጥቷል። የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ ሜቶዶሎጂ ኮርስ በመውሰድ ለመምህርነት ብቁ መሆን ይችላሉ ሲልም ምላሽ ሰጥቷል። ውዝግቡ እንደቀጠለ ሲሆን የሚኒስትሩ ውሳኔ ተማሪዎችንም ሆነ ከፍተኛ ትምህርት ተቋማትን እንዴት እንደሚነካ የሚታይ ይሆናል ሲል ጠቅሷል። በመጨረሻም ወደ እግር ኳስ ዜና እንሄድና የግብጽ እግር ኳስ ፌዴሬሽን ኦማር ማርሙሽንና ማህመድ ሳላህን በአፍሪካ ዋንጫ ምክንያት በጊዜ ካምፑን እንዲቀላቀሉ ጥያቄያቸውን ለማንቸስተር ሲቲና ለሊቨርፑል ማቅረባቸው ተገልጿል። የግብጽ እግር ኳስ ፌዴሬሽን የአፍሪካ ዋንጫ ምክንያት በማድረግ ቁልፍ ተጫዋቾች የሆኑትን ኦማር ማርሙሽና መሀመድ ሳላህ በጊዜው ካምፑን እንዲቀላቀሉ ጥያቄዎቸውን ለማንቸስተር ሲቲና ለሊቨርፑል ማቅረባቸው ተገልጿል። የአህጉራችን ትልቁ የውድድር መድረክ የሆነው እና የ24 ቡድኖች የሚሳተፉበት የአፍሪካ ዋንጫ በፈረንጆቹ ታኅሣሥ 21 ይጀምራል ተብሏል። የመክፈቻና የመዝጊያ ስነ ስርአቱ በሞሮኮ ራባት በሚገኘው ልኦል ሙላይ አብደላ ኮምፕሌክስ ስታዲየም እንደሚከናወን ተገልጿል። የአፍሪካ ዋንጫ በስድስት የተለያዩ የሞሮኮ ከተሞች በሚገኙ ስታዲየሞች ላይ ውድድር ለማስተናገድ ዝግጅቱን አጠናቋል። በዚህ ሂደት ላይ የአፍሪካ ዋንጫ ሲነሳ ስሟ ከፊት ከሚጠቀሱት የሰባት ጊዜ አሸናፊዋ ግብጽ ወይም ፈርዖኖች በምድብ ሁለት ከደቡብ አፍሪካ ዚምባብዌና አንጎላ ጋር ይገናኛሉ። በሀሰን ሐሰን የምትመራው የግብጽ ብሔራዊ ቡድን ቁልፍ ተጫዋቾች ማለትም የምንጊዜም የፈሮኖች ከፍተኛ ጎል አስቆጣሪ የሆነው መሐመድ ሳላህ እንዲሁም የማንቸስተር ሲቲ የክንፍ አጥቂ ኦማር ማርሙሽ ስብስባቸውን በጊዜው እንዲቀላቀሉ ለማድረግ ይፋዊ ጥያቄ ለሊቨርፑል እና ማንቸስተር ማቅረባቸው ተሰምተዋል። ግብጽና ናይጄሪያ የአፍሪካ ዋንጫ ከመጀመሩ አንድ ሳምንት ቀደም ብሎ ከአቋም መለኪያ ወይም መገምገሚያ ጨዋታ ለማድረግ በእግር ኳስ ፌዴሬሽን ናቸው አማካኝነት ከስምምነት ላይ መድረሳቸው ይታወቃል። ይህን ተከትሎም ተጫዋቾቹ በ ጊዜ የብሔራዊ ቡድኑን ካምፑን እንዲቀላቀሉ ነው የግብጽ እግር ኳስ ፌዴሬሽን ጥያቄ ያቀረበው። የብሔራዊ ቡድኑ የቴክኒካል ዳይሬክተር ኢብራሂም ሐሰን ከማንቸስተር ሲቲ ሆነ ከሊቨርፑል በድርድር ላይ እንደሚገኙ አሳውቋል። ስኬታማ ንግግሮች ከተደረጉ በኋላ ማንቸስተር ሲቲ ወደ ሴልሄርስት ፓርክ ተጉዞ ከክርስቲያን ፓላስ ጋር በሚያደርጉት ጨዋታ ጀምሮ የኦማር ማርሞሽ አገልግሎት ከግብጽ በአፍሪካ ዋንጫ የምታደርገውን ተሳትፎ እስኪጠናቀቅ ድረስ የማያገኙ ይሆናል። በተመሳሳይ ሊቨርፑል ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርጉትን ጨዋታ ጀምሮ ሳላህ በአፍሪካ ዋንጫ የሀገሩ ተሳትፎ እስከሚጠናቀቅ ድረስ በፕሪምየር ሊጉ ለሊቨርፑል አገልግሎት መስጠት አይችልም። ሁለቱም ተጫዋቾች ይህን የእንግሊዝ የበዓል ሰሞን ጨዋታዎች ወቅት እንደመሆኑ መጠን ሁለቱም ተጫዋቾች ክለቦቻቸው የሚያደርጉትን እስከ አስር የሚጠጉ ጨዋታዎች ላይ ላይሰለፉ እንደሚችሉ ተገልጿል። በተጨማሪም ማንቸስተር ሲቲ ቤት አልጄሪያዊ የግራ ክንፍ ተመላላሽ ተከላካይ ራያን አይት ኑርም በተመሳሳይ ሀገሩን አልጄሪያን ለመወከል ወደ ሞሮኮስ ለሚያቀና እሱም በርካታ የሲቲ መርሃ ግብሮች ላይ እንደማይሳተፍ ይጠበቃል ተብሏል።